በዚህ ሪፎርም ምክንያት ግን የኢትዮጵያ ንግድ ባንክ ቦንድ እየተባለ በነበረበት አጋጉል አሰራርና የእዳ ጫና ዘጠኝ መቶ ቢሊየን ብር የእዳ ሽግሽግ ተደርጎ ንግድ ባንክ ከሞት ድኗል። ይህ ጥንቅቅ ያለ ውሸት ብዙ የሚያስብል ነው። ብዙ የሚያስጎለጉል ነው። ብዙ ጉድ የሚያስወጣም ነው። እዚህ ንግግር ውስጥ ያለው ውሸት ብቻ ግን አይደለም፣ ጦርነትም እንጂ። ጦርነትም ብቻ አይደለም፣ ክህደትም አለ። በርግጥ ብዙ ያስብላል። አብይ አህመድ የጠቀሱትን 900 ቢሊዮን ብር ቦንድ እየተባለ ይወሰድ እንደነበር የጠቀሱት መንግስት የተበደረው የሚመለከተውን ነው። ይህንን ብድር የወሰደው ማን ነው የሚለውን ግልጽ ባያደርጉትም ደግሞም ሊያደርጉት ቢሞክሩ አሳጎርጓሪዎች ዘንዶ እንደሚያወጡ ስለሚያውቁ ቢተውትም፣ እዚህ ነገር ውስጥ የሚመዘዝ ምስጢር ብዙ ነው። ከንግድ ባንክ መቶ ግንባር ቀደም ተበዳሪዎች ዋነኞቹ የትኞቹ ናቸው? ከሁሉም ከሁሉም 900 ቢሊዮን ብሩ ከየት የመጣ አሃዝ ነው? ማን የወሰደው? ለምን ዓላማ? ይህንን የሚያስረዳ ዝርዝር ሰነድ ከንግድ ባንክ ምንጮቻችን አግኝተናል። ማስረጃውን እያሳየናችሁ ይህንን የጠቅላይ ሚኒስትሩን ንግግር እናወራርደዋለን። ይህንን ሰነድ ላ ጋሩን ምንጮች በእናንተ በውድ ተከታታዮቻችን ስም ምስጋናችንን እናሻግራለን። ወዲህ ደግሞ አንድ ጥያቄ አለ። የብልጽግናዎች አለቃ መሆኑ የንግድ ባንክ ፕሬዚዳንቶች ተደጋጋሚ ጊዜ ሲናገሩት የነበረው ጉዳይ የኢትዮጵያ ንግድ ባንክ ትርፍ በትርፍ እንደሆነና የአገሪቱ የፋይናንስ ተቋማት ዋርካ እንደሆነ ነበር። ታዲያ ዛሬ ድንገት ተነስታችሁ እንዴት ሊሞት ስል ደረስን አላችሁ? ንግድ ባንክ ሊሞት እንደነበረና በማያልቀው ምሕረታችሁ ዳሳችሁ እንዳዳናችሁት ከመግለጻችሁ በፊት ስትናገሩት የነበረው እኮ ሌላ ነበር የሚለውን በማስረጃ ለማቅረብ ዐቢይ አህመድን ብቻ ሳይሆን ባጫጊናንና አቤሳኑንም ምስክር እንጠራለን። በእርግጥ ጠቅላይ ሚኒስትሩ ኢኮኖሚና ፋይናንስ የሚከብዷቸው ጉዳዮች መሆናቸውን ደጋግመው ያሳዩ ናቸው። ነገሩ የውጊያ ሬዶ በትከሻ ተሸክሞ በጀርባም አዝሎ እንደመዞር ቀላል አይደለምና፣ ውስብስብ ይልባቸዋል። ሌላው ቀርቶ ፐርሰንትና እጥፍ የሚባሉ ጉዳዮች የተለያዩ መሆናቸውን ለመረዳት ይቸገራሉ። ለዚህ አንድ ማሳያ እንጥቀስና ስለ 900 ቢሊዮን ብሩ ወደምንነጋገርበት ዋናው ጉዳይ እንመለሳለን። ባሳለፍነው ሳምንት ፓርላማ ላይ ሲናገሩ እንዲህ አሉ። እኔ ከመጣሁ በኋላ የኢትዮጵያ የውጭ ምንዛሬ ክምችት ከአስር እጥፍ በላይ አድጓል። ይህ ፈገግ የሚያሰኝ ቁጥር ነው። ከለውጡ በፊት በጣም እያሽቆለቆለ ነበር። ከሪፎርም በኋላ የኢትዮጵያ ሪዘርቭ ከአስር እጥፍ በላይ አድጓል። የኢትዮጵያ ሪዘርቭ ከአስር እጥፍ በላይ ያደገው የተሳካ ሪፎርም መምራት በመቻላችን ነው። ዐቢይ እጥፍና ፐርሰንት የሚባሉ ገለጻዎች ያሏቸው ልዩነቶች ለመረዳት ከጠባቂዎቻቸው አንዱን ዘወር ብለው ቢጠይቁት ሊያብራራላቸው ይችል ይሆናል። በዚህ ገለጻቸው አሁን መንግስት ሰላሳ ቢሊዮን ዶላር አለው እያሉ መሆኑንም ያስረዳቸው ነበር። እሳቸው ለውጡ በሚሉት የነውጥና የእልቄት ዘመን በፊት በነበረው የመጨረሻው ወር ማለትም መጋቢት 2010 ዓ ም የአገሪቱ የውጭ ምንዛሬ ክምችት 3 ቢሊዮን ዶላር ገደማ እንደነበር ይህ በምስሉ ላይ የሚታየው የአይኤምኤፍ መረጃ ያመለክታል። አብይ አስር እጥፍ አድጓል ሲሉ 30 ቢሊዮን ዶላር ገንዘብ በብሔራዊ ባንካችን ውስጥ ተከማችቶ ይገኛል እያሉ ነው። ይህ ጥንቅቅ ያለ ቅጥፈት እንጂ እውነት አይደለም። ጃፓን፣ ኢትዮጵያ፣ ነዳጅ ላኪዎቹ እነ አንጎላና ቱኒዚያም 30 ቢሊዮን ዶላር ተቀማጭ ገንዘብ እንደሌላቸው ለማሳየትም ይህንን በምስሉ ላይ የሚታየውን የቢዝነስ ኢንሳይደር የአፍሪካ የዘንድሮ ሪፖርት መመልከት ይቻላል። ኢትዮጵያን ሸጠው ከአይኤምኤፍ አራት ቢሊዮን ዶላር ለመበደር ስለተፈራረሙና እስካሁን አንድ ቢሊዮን ዶላር ስለተቀበሉ የውጭ ምንዛሬ ክምችቱ ቢያንስ 10 ፐርሰንት ሊጨምር ግዴታ አለበት። ኢትዮጵያ ለውጭ ገበያ የምታቀርበው ምርት ጨምሮ አምነዋት የሚ መጡ የውጭ ባለሀብቶች በርክተው ሳይሆን ኢትዮጵያ ለአይ ኤም ኤፍ ተሸጣ በተገኘ ገንዘብ 10 ፐርሰንት ተጨምሮ ሊሆን እንደሚችል ይገመታል። ጠቅላይ ሚኒስትሩ ግን መዋሸት አብሮ አደጋቸው ሆኖ አሊያም አለማወቅ ልማድ ሆኖባቸው 10 ፐርሰንቱን 10 እጥፍ ብለው ገልጸውታል። በእርግጥ ጠቅላይ ሚኒስትሩ እጥፍና ፐርሰንት የሚባሉ ቁጥሮች አንድ ሲመስሏቸው ይህ የመጀመሪያቸው አይደለም። ከአንድ ዓመት በፊትም ለመንግሥት ሠራተኞች 300 እጥፍ ደሞዝ ጨመርን ብለው ትርምስምስ አድርገው ነገር አበላሽተው እንደነበር አይዘነጋም። 1500 ብር የሚበላው የመንግስት ሰራተኛ ሶስት መቶ እጥፍ ደሞዙን ጨመርነው፣ 300 እጥፍ። አንድ የ1500 ብር ደመወዝተኛ 300 እጥፍ ተጨምሮልሃል ተብሎ በጠቅላይ ሚኒስትር ሲነገረው ወሩ መጨረሻ ላይ 450 ሺህ ብር ደመወዝ ይጠብቃል ማለት ነው እንዲህ ያሉ አህዞችን ለመረዳት የሚቸገሩት ለመዋሸት ግን የማይቸገሩት ጠቅላይ ሚኒስትር አብይ ስለ 900 ቢሊዮን ብሩና የኢትዮጵያ ንግድ ባንክ ያወሩትን ግን በዋዛ ማለፍ ልክ አይሆንም 900 ቢሊዮን ብር ትንሽ ብር አይደለም ይህንን ገንዘብ ማን ተበደረውና ንግድ ባንክ ሊገለው ደረሰ የሚለው ጥያቄም ቁልፍ ነው ቸው ከለውጡ በፊት ቦንድ እየተባለ ንግድ ባንክ ያበድር እንደነበር በመግለጽ ይህም 900 ቢሊዮን ብር ደረሰ ባይ ናቸው። ይህ ግን ሱፍ የለበሰ ውሸት ነው ይለናል። ይህ በምስሉ ላይ የሚታየውና ከኢትዮጵያ ንግድ ባንክ የተገኘው ሰነድ ሊሞት ሲል አዳንኩት የሚሉበትም ጉዳይ እንዲሁ ውሸት መሆኑን ያብራራልናል። ቦንድ እየተባለ በነበረበት አጋጉል አሰራርና የዕዳ ጫና 900 ቢሊዮን ብር የዕዳ ሽግሽግ ተደርጎ ንግድ ባንክ ከሞት ድኗል። ተሸጋሸገ የሚሉትን የንግድ ባንክ ዕዳ ወዴት ተሸጋሸገ ብለን ከመጠየቃችን በፊት ንግድ ባንክ ቦንድ እየተባለ 900 ቢሊዮን ብር አበድሯል ያሉትን ሐሰተኛ ንግግር እናስከትል። ይህ በምስሉ ላይ የሚታየው ሰነድ ንግድ ባንክ ዐቢይ ስልጣን እስኪዙ ድረስ ያበድራቸው የነበሩ መቶ ዋና ዋና ተበዳሪዎችን ዝርዝር የያዘ ነው። መቶዎቹ ተቋማት ለብቻቸው የተበደሩትን መጠንና እነማን እንደመሆኑም ከመዘርዘሩ በተጨማሪ ጠቅላይ ሚኒስትሩ ቦንድ እየተባለ ስላሉት የብድር አይነት ያቀረቡትን ነጥብ ያስቀምጣል። የቦንድ ብድር በዋናነት የሚከናወነው እና በቦንድ የሚበደረው መንግስት ነው። አብይ ቦንድ እየተባለ ሲሉ እሱን ማለታቸው መሆኑ ነው። እንዲያመኖ እሳቸው ጠቅላይ ሚኒስትር ከመሆናቸው 11 ወራት አስቀድሞ የአገሪቱ መንግስት የተበደረው ጠቅላላ ገንዘብ 223 ቢሊዮን ብር እንደሆነ ይህ በምስሉ ላይ የሚታየው የንግድ ባንክ የ2009 ዓ.ም ሪፖርት ያመለክታል። የቦንድ ብድር ማለቱን ልብ ይሏል። ይህንን የቦንድ ብድር የወሰዱት ደግሞ የፌዴራሉ መንግስትና የክልል መንግስታት ናቸው። በዚህም ደቡብ ክልል 10.1 ቢሊዮን ብር፣ ኦሮሚያ 4 ቢሊዮን ብር፣ አማራ ክልል 12.5 ቢሊዮን፣ ትግራይ ክልል 7 ቢሊዮን ብር የተበደሩ ሲሆን ቀሪውን የፌዴራል መንግስቱ ከንግድ ባንክ ወስዶታል። ይህ ሁሉ ተደምሮ 223 ቢሊዮን ብቻ ሲሆን አብይ የጠቀሱት 900 ቢሊዮን ብር በዚህ በንግድ ባንክ ሪፖርት ላይ የለም። 700 ቢሊዮን የሚደርሰውን ገንዘብ ከየት አመጡት የሚል ጥያቄ ቢነሳ መልሱ አጭር ነው ይላል አንድ የንግድ ባንክ ባልደረባ ዐቢይ ጦርነትን ያካሄዱት በዚህ ገንዘብ ነው። ከእሳቸው መምጣት በፊት ለግብርና፣ ለማኑፋክቸሪንግና ለኤክስፖርት ዘርፎች ተብሎ በቦ እንዲሰጥ የነበረውን ብድር እሳቸው ለጦርነት ተበድረው ተዋግተውበታል። ሻቢያንና ዘጠኝ ክልሎችን አስታጥቀው ተፋልመውበታል። ተቃዋሚዎችም የታጠቁት በዚሁ ነው ይላል። በ26 ዓመታት ውስጥ 220 ቢሊዮን የቦንድ ብድር ብቻ የነበረበትን መንግስት 900 ቢሊዮን ያደረሱት ከ2010 ወዲህ ሲሆን ይህንን ማድረጋቸውም ሳይበቃ ክልሎች አስቀድመው የተበደሩትን ከመክፈል ይልቅ ለጦርነት ገንዘብ በማዋጣት እንዲፎካከሩ አድርገዋል። ለጦርነት ማዋጣት ብቻ ሳይሆን ሁሉንም የስኳር ፋብሪካዎች እንዲቆሙ ያዩ፣ ማዳበሪያ ፋብሪካንም እንዲቆም አድርገዋል እያለም ይጨምራል። 700 ቢሊዮን ብር ተበድረው ሳይዋጉበትና ሳያዋጉበት በፊት በነበሩት ዓመታት ግን ጠቅላይ ሚኒስትሩም ሆኑ ሌሎች ባለሥልጣናት ንግድ ባንክ እየሞተ ነው አይሉም ነበር። ጠቅላላ ሀብቱም ከአንድ ትሪሊዮን ብር በላይ የተሻገረ ጤናማ ባንክ መሆኑን ይናገሩ ነበር። ጠቅላይ ሚኒስትሩ ዋርካ ሲሉት፣ የባንኩ የቀድሞና የአሁን ፕሬዚዳንቶችም ተመሳሳይ ይዘት ያለው ንግግር ይናገሩ ነበር። ለዚህም ከቅድመ ጦርነት በፊት ያሉትንና በጦርነትም መሃል የተነገሩትን የባለስልጣናቱን ንግግሮች ምስክር እናድርግ። የቀድሞ ፕሬዚዳንት ባጫ ጊና በጥር 2011 የተተኩት አቤ ሳኖም በ2014ና ጠቅላይ ሚኒስትሩም በተለያዩ ጊዜያት የተናገሩትንና ንግድ ባንክ እየሞተ ነው ሳይሆን በማይደረስበት ከፍታ ላይ እየበረረ መሆኑን የገለጹበትን በተከታታይ እናስታውስ። በበጀት አመቱ አጋማሽ ከወጪ ንግድ ኤክስፖርት 154 ሚሊዮን የአሜሪካን ዶላር፣ ከውጭ አዋላ ወይም ሪሚታንስ 2 ቢሊዮን የአሜሪካን ዶላር እና ከሌሎች ምንጮች ጨምሮ በጠቅላላው 3 ቢሊዮን የአሜሪካን ዶላር በማሰባሰብ ከእቅድ አንጻር 93 በመቶ አፈጻጸም አስመዝግቧል። ባለፉት 23 ወራት የባንኩ አጠቃላይ ሀብት የጨመረው ወደ 336 ቢሊዮን ነው። የባንካችን አጠቃላይ ሀብት በጃንዋሪ 31 አሁን ከአስር ቀን በፊት ማለት ነው 1 ነጥብ 1 ትሪሊዮን ደርሷል። ኢትዮጵያ ውስጥ ባሉ ባንኮች በሙሉ ከሚቀመጠው ተቀማጭ ሀብት ከ52% በላይ የሚይዘው የኢትዮጵያ ንግድ ባንክ ነው። ከዚህም በተጨማሪ በዘርፉ ያለውን አጠቃላይ ሀብት ከ62% በላይ የሚይዘው ይህ ንግድ ባንክ ነው። አሁን ከአንድ ትሪሊየን በላይ ሀብት ያለው በመሆኑ የኢትዮጵያ ፋይናንስ ዋርካ ቢባል የሚያንስበት አይመስለኝም። ይህንን ሲናገሩ የነበሩ ሰዎች ናቸው። እንግዲህ ንግድ ባንክ ሊሞት ሲል በ2017 ከአይኤምኤፍ ተበድረን ደረስንለት የሚሉት ይህንን ሁሉ የተናገሩትን ግን ለአይኤምኤፍ ሀገር ሳይሸጡ በፊት ነው። ሀብቱ ከአንድ ትሪሊዮን ብር በላይ የሆነ የተቀማጭ አቅሙ የአገሪቱ ባንኮች በጠቅላላ የያዙትን ግማሽ የሚልቅ ባንክ ሊሞት ነው የሚሉት ብልጽግናዎች እንደ ማንኛውም የአገሪቱ ተቋም ንግድ ባንክንም በጦርነት ሊገድሉት ስለወሰኑ ነው የሚሉ አንድ የንግድ ባንክ ባልደረባ ከእነዚህ ሰዎች ወደ ስልጣን መምጣት በፊት የነበረበት የተበላሸ ብድር መጠን ከአጠቃላይ ብድሩ ከአራት በመቶ በታች እንደነበር ያነሱና ይህ ደግሞ በፋይናንስ ደንብ መሰረት ከ5 በመቶ በታች ስለሆነ ጤነኛ ነበር ይላሉ። 700 ቢሊዮን ብር ተበድረው ኤርትራን ጭምር አስታጥቀው ከተዋጉና ካዋጉ በኋላ ግን ብድር ስጡኝ ያሉት፣ አይምኤፍ ንግድ ባንክ ታሟል፣ ሊሞትም ነው ሲል ገለጸላቸው የምትል አንድ የገንዘብ ሚኒስቴር ባልደረባ፣ እኛ የምንላችሁን ካላደረጋችሁ አናበድርም፣ የሞተ ላለ ፋይናንስ ተቋም ገንዘብ አንሰጥም አሉ ትላለች። እናም 700 ሚሊዮን ዶላር ለንግድ ባንክ ብቻ ብድር እንዲሰጥ ንግድ ባንክ ለመንግስት ያበደረውን ገንዘብ ደግሞ ወደ ኢትዮጵያ ሕዝብ እንዲዞርና ሕዝቡ በውሃም በመብራትም በቅጣትም ላይ እየተደመረ እንዲከፍል ተወሰነ። በዓለም ባንክ ምክር ሀሳብ በአይኤምኤፍ ገንዘብ 700 ሚሊዮን ዶላር ብድር ለንግድ ባንክ የተሰጠ ቢሆንም ዐቢይ ግን ይህንንም በተጋድሎና ብቁ ተደራዳሪ በመሆናቸው ያመጡት አስመስለው ሲናገሩት ነበር። ይሄ ሪፎርም ካልተደረገ ኮመርሻል ባንክ ይፈርሳል ይሄ ሪፎርም ካልተደረገ ኮመርሻል ባንክ ባንክ ሆኖ መቀጠል አይችልም። ይሄ እውነት ነው። እንዴት በምታውቁት ፖሊሲ 27% ቦንድ ቦንድ እየተባለ ኮመርሻል ባንክ ብር ሲሰበስብ ቆይቶ ቅድም ባልኩት መንገድ በጊዜ ያላለቀ ፕሮጀክት ላይ ሲያፈስ ስለቆየ ፕሮጀክቱ ገንዘቡን ለንግድ ባንክ መክፈል ስለማይችል ንግድ ባንክ በከፍተኛ በማይከፈል እዳ ተዘፍቋል ካልከፈለ ደግሞ ይወድቃል ምን ነበር በእኛና በአበዳሪዎች ወይም በአይኤምኤፍ ናውል ባንክ የነበረው ጭቅጭቅ እኛ የእኛን ሪፎርም ካልተቀበላችሁ ልንሰራ አንችልም ካልንበት አንዱ ሪዝን ንግድ ባንክ ነው ምን ብለን ለንግድ ባንክ ተጨማሪ ሪሶርስ ፕላስ ኦር ማይነስ 700 ሚሊዮን ዳላር ኢንጀክት ካላደረጋችሁ ሪፎርሙን አንቀበልም አለ። ከጥቂት ዓመታት በፊት ዋርካ ነው ሀብቱ አንድ ትሪሊዮን ብር አልፏል ወዘተ ሲሉት የነበረውን ባንክ ስትሮክ እንዳጠቃው ታማሚ በድንገት ታመመ የሚሉት አብይ አህመድ ለጦርነት የተበደሩትን ገንዘብ ለንግድ ባንክ መመለስ ባለመቻላቸውና ባንኩን በመዳከሙ አይኤምኤፍ 700 ሚሊዮን ዶላር አበድሯል ነው ነገሩ። ባንኩ አበድሮት የነበረው 900 ቢሊዮን ብር በኢትዮጵያ ሕዝብ እንዲከፈል ደግሞ ተደርጓል። እናም ንግድ ባንክ ለመንግስት ያበደረውን ብር በሙሉ የኢትዮጵያ ሕዝብ ይክፈለው፣ ገንዘቡም እስከሚሰበሰብ ድረስ እኔ ለንግድ ባንክ መዳኛ 700 ሚሊዮን ዶላር አበድረዋለሁ ብሎ አይኤምኤፍ አበድሯል። በሌላ አገላለጽ ንግድ ባንክ በብር አበድሮ እንዳይከስር በዶላር ተበድሮ ዕዳ ገባ ማለት ነው። ከዚያን ጊዜ ወድህም የኢትዮጵያ ህዝብ በታሪኩ አይቶት የሚያውቀውን የውሃና የመብራት ዋጋ እየከፈለ ቀጥሏል። ለዚያውም ለማይመጣ ውሃ፣ ለማይበራ መብራት። ይህንንም ዓለም ባንክ ያመጣውን መመሪያ ብልጽግና ተቀብሎ በፓርላማ አዋጅ አድርጎ አጽድቆታል። ነገሩንም እነ ኢቲቪ ዘግበውታል፣ እነፋን አስተጋብተውታል። የህዝብ ተወካዮች ምክር ቤት 900 ቢሊዮን ብር የመንግሥት የልማት ድርጅቶች የብድር ዕዳ በመንግስት ሰነድ ወይም ቦንድ እንዲከፈል የሚያስችል ረቂቅ አዋጅ አጸደቀም። ባንኩ የሀገሪቱ ዋነኛ ተቋም በመሆኑ 900 ቢሊዮን ብሩ የመንግስት ዳ ሰነድ ሆኖ እንዲከፈልና መነሻ ካፒታሉም ከፍ እንዲል ውሳኔ ላይ ተደርሷል ማለታቸውን የምክር ቤቱ መረጃ አመላክቷል። ሁሉንም ተቋምና አደረጃጀት ለውጊያ ሲገለገሉ የቆዩት የብልጽግናዎች አለቃ የኢትዮጵያ ንግድ ባንክንም ታንክና መድፍ ሲያስገዙት፣ ድሮንም ሲያስሸምቱት ቆይተው በቦንድ ለመንግስት ያበደረውን ገንዘብ 900 ቢሊዮን አድርሰውት ተገኝተዋል። ይህንን አድርገው ለሕመም የዳረጉትን ባንክ ለሀገር ውስጥ ያበደረውን ብድር መክፈል ባለመቻሉ ጭ ዕዳ የዳረጉትን ባንክ ደግሞ እኔ ሪፎርም ባላካሄድ ኖሮ ይህ ባንክ አይድንም ነበር እያሉ ይመጻደቃሉ። የኢትዮጵያ ንግድ ባንክ ብልጽግና ወደ ሥልጣን ከመምጣቱ በፊት ለታንክና መድፍ መግዣ ወይም ለጦርነት ማካሄጃ አንዲት ብር አበድሮ አያውቅም። በብልጽግና ዘመን ግን ይኸው ሆኗል። ለሶስት ስትራቴጂካዊ ዘርፎች ያበድር እንደነበረም ይህ በምስሉ ላይ የሚታየው ሰነድ የሚያሳይ ሲሆን እነዚህም ማኑፋክቸሪንግ ግብርናና ኤክስፖርት ናቸው። በዚህ መሰረት ህዳሴ ግድብን የገነባውና ጣና በለስን ያነጸው የግብርና ሜካናይዜሽንን ለማከናወን የተጋው ይኸው ባንክ ነበር። ይህ ፖሊሲ ማስፈጸሚያ ነው የሚባልለት ባንክ እንዲህ ባለ መልኩ ብድር ከለቀቀላቸው መቶ ዋና ዋና ተበዳሪዎች ውስጥ ጠቅላላ ተደምረው የወሰዱት ገንዘብ 178 ቢሊዮን ሲሆን እነሱ ያልከፈሉት ጠቅላላ ዕዳቸው 115.8 ቢሊዮን ብር ሆኖ አብይ ስልጣን ሊይዙ ሰባት ወር ሲቀረው መስከረም 2010 ዓ.ም በንግድ ባንክ ሪፖርት ላይ ተቀምጧል። በአጠቃላይ አብይ ስልጣን ሊይዙ ሲሉ ከንግድ ባንክ በብድር ወጪ የተደረገው ለግልና ለመንግስት ኮርፖሬሽኖች 178 ቢሊዮን፣ በቦንድ መልክ ደግሞ 220 ቢሊዮን ሲሆን እነዚህም ስኳር ኮርፖሬሽን 68 ቢሊዮን ብር፣ ብረታ ብረትና ኢንጂነሪንግ 12 ቢሊዮን፣ ኬሚካል ኢንዱስትሪ 11 ቢሊዮን ሆነው ከአንድ እስከ ሶስት ያለውን ይዛሉ ሲል ይነበባል። በመቀጠልም ደቡብ ክልል፣ አማራ ክልል፣ የኢትዮጵያ ውሃ ስራዎች ኮርፖሬሽን፣ ኦሮሚያ ክልል፣ ሚድሮክ፣ አምባሰል ትግራይ ክልል እያለ ይቀጥላል። አብዛኞቹ ተቋማት የተበደሩት ቢያንስ በፖሊሲ ደረጃ ለልማት ስራ እንጂ ታንክና መድፍ ገዝቶ ድሮንም ሸምቶ ሚሊሻ አሰማርቶ ለመጨፍጨፍና ለመጨፋጨፍ እንዳልነበረ ይጠቁማል። ብልጽግና ግን እነዚህ ተቋማት ኢንዱስትሪ ልማቱን እንመራለን ብሎ የወሰዱትን ገንዘብ ሰርተው እንዳይመልሱ የያዙት የልማት ፕሮጀክትም እንዲቋረጥ አድርጎ ወደ ውጊያ ገብቶ ቀጥሏል። ስኳር ፕሮጀክት ቆመ። ባቡር መንገድ ቆመ። የያዩ ማዳበሪያ ፋብሪካ ቆመ። የኮንዶሚኒየም ግንባታ ቆመ። የውሃ ስራ ቆመ። የማይቆም የታንክ ግዥና የድሮን ሸመታ ብቻ ሆኖ ቀጠለ። በርካታ በኢህአዴግ ጊዜ ተጀምሮ የነበሩ ፕሮጀክቶች እንደ ማዳበሪያ እንደ ስኳር ፕሮጀክቶች ተቋርጠው ይቀሯሉ። የልማት ፕሮጀክቶችን አቋርጠው የጦር መሳሪያ ስቶሮችን ፍለጋ ምስራቅ አውሮፓና መካከለኛው ምስራቅ የከረሙት ብልጽግናዎች ጤናማ በፈጣን እድገት ላይ የነበረውንና በጥቂት ዓመታት ውስጥ ከ11 ቢሊዮን ብር ወደ 7 ቢሊዮን ብር የተምዘገዘገ ቁጠባ የነበረውን ንግድ ባንክን ለ900 ቢሊዮን ብር እዳ ዳርገውታል። ይህንን ማድረጋቸው ሳይበቃም ሊሞት ሲል በምትሃት አዳን ነው ይላሉ። ለአብነት ቁጥር አንድ ተበዳሪው የስኳር ኮርፖሬሽን የብድር ዘመኑን የሚያ እንዲያጠናቅቀው በሚቀጥለው የፈረንጆቹ ዓመት እንደነበር ይኸው ሰነድ ያስረዳል። ሰርቶ ገንዘብ አፍርቶ እዳውን ይከፍላል ተብሎ ሲጠበቅ እንዲዘጋና እንዲከስርም በብልጽግና ተወስኖበታል። ኢትዮፎረም ከንግድ ባንክ ያገኘው ይኸው ሰነድ እንደሚለው ከባንኩ ብድር የወሰዱት መቶ ዋና ዋና ተበዳሪዎች ውስጥ 16ቱ መንግሥት ነክ ድርጅቶች ሲሆኑ 84ቱ ግን የግል ናቸው። እነዚህ የግል ድርጅቶችም ያለማቋረጥ እዳቸውን እየከፈሉ ቆይተዋል። ባንኩ ካበደረው አጠቃላይ ብድር የተበላሸበት ከአራት በመቶ በታ ተንኮሳሽ ነበር። ጠቅላይ ሚኒስትሩም ሆኑ ሌሎች በልጽግ ያበለጸጉ ሹማምንት የማይመልሱት ጥያቄም ይህ ነው። ንግድ ባንክ ሊሞት የነበረው ማና ጥቅቶት ነው ቢባሉ ጦርነትና ሪዞርት ግንባታ ይላሉ ተብሎ አይጠበቅም። ኢትዮጵያና የኢትዮጵያ ኢኮኖሚ ሁኔታ አብይና ጓደኞቹ ኃላፊነቱ የተወሰነ የግል ማህበር ተብሎ ቢጠራ ይሻላል ያለው አንድ የኢትዮ ፎረም ተከታታይ በትክክልም ይህንን ቢያስተውል ነው። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።